ፓስተር በነገር ክ ላይ ኮንፊደንስ የላትም። በጣም የሚገርመኝ ነገር እሱ ነው ሮ ለምን መሰለህ፣ ኮንፊደንስ ቢኖራት እኔ አሁን ኮንፊደንስ ያለው ሰው ለሶሻል ሚዲያ ሰው እንዴት ወጥቶ ያብራራል? ለምን ወጥቶ ታብራራል? አንተ አሁን ስለሁኮመንት አንቺ አስር አሁን እሷ ቤት ስንት ሰው ነው ያለ? ጋይስ፣ ዘጠኝ ሺ ሰው አለ ምስንት ሰው አለ? አንድ ዘጠኝ ሺ ሶስት መቶ ሰው እያያት ነው አይደል? ለምን ቢኮዝ፣ በቃ ድራማ እየተዝናኑባት እኮ ነው። አታውቅም ብዙ ሰው ሲያይሽ እኮ በቃ እየተዝናናብሽ ነው፣ እየተደበረብሽ ነው። ዚሮ ካንፈት ቢጫ እርድ ተቀብታ መጣች። የወላችሁ ጋይስ ምስኪ ነች ሴት እዛው ነው። አንድ ቀን ግን እዚሁ እናቷን የካደች እናቷን የካደች

ኤብሪን ይወልቃል እኮ የሆነ ቪዲዮ ኮሽ አርጌል ነበር እኮ። ፓስተር ያለ ሜካፕ ትብላ ወይ ወይኔ፣ ውርደት ካንቶር ነው የሚባለው። ቆይ ግን ፓስተር፣ ይቅርታ ግን፣ ቆይ ሴቶች ልጠይቃችሁ፣ ሴቶች እንደው ልጠይቃችሁ እና ግን ላይቭ ለመግባት ሜካፕ መጠቀም አስፈላጊ ነው? እዚህ ከስክሪን ፊት ለመቀመጥ እኮ ፊልተር በቂ ነው እኮ። ለምን አስፈለገ እስቲ ንገሩኛ፣ ፊልተር ለምን አስፈለገ ምዕመናን? ሲቀጥል ደግሞ እኔ በጣም የሚገርመኝ ነገር ልንገራችሁ አረ፣ ጉጪም ስለ ቤታ እናት ነው የምታወራው። ኦኬ እሷ ቤት እንሂዳ። ቆይን ቀይራስቲ እቺ ሜካፖን እስክትቀባ ድረስ እሷ ቤት እኒሄድ፣ ጉርጢ ቤት እኒሄድ። ማን ነበረ ስሟ? እኔ እንትን ብያታለሁ እኮ ከፍሬንድ ሊስት አውጥቻታለሁ።

ፓስተር ቅንድቧ አይታል። ቅንድቡ አኮ የለም እንደ ኤች አይቪ ታማሚ ቅንድቡ አልቆባታል። ከሪሃቢቴት ሴንተር ላጭተው ነው መሰለኛ። ወጧት ዊጉ ራሱ ተጣሟል። ዛሬ ይሁልኝማ፣ ዊጉ ራሱ በትክክል አልተቀመጠም። ቅንድቡ ራሱ የለም። ፓስተር ቅንድቡን አየው ብኮዝ ቸኩሎ ነው የገቡታ ያለሽ ያቺኛ አይቱ ሜካፕ ሳትቀባ ቸኩላ ገባች። እኔ እኔም ለመሰለሽ እኔ ብዙ ሰው እያየ ስለሆነ እኔ እኔ ከገባውበት እውነቱ ይወጣል። ቶሎ ብለው ሁለቱም ገቡ። ይገባሉ አልኩኝ ይናገራሉ አልኩኝ። ያልኩትን አደረጉ። መስክሮ እዚህ ጋር ያላችሁ ኧረ አንበሳ ነበር መውረ የነበረበት። ዛሬ ወይኔ አረ ጋውስ አንበሳ የሚያወር ቴንኪ እኔ እኮ ላችሁ የሚገርም ነው። ነብይ እኮ በተናገረው በአምስት ደቂቃ ትንቢቱ ሲፈጸም እያያችሁ ነው። አመሰግናለሁ አመሰግናለሁ። ትንቢት እንኳ እውነት ነው። እኔ ግን ነብይ ሳልሆን አልቀርም። ጋይዝ ሳራስበው እግዚአብሔር ነብይ ሳልሆን አልቀርም በተናገርኩ ሁለቱም ሁለቱም ገብተው ያችኛቱ ምን ማለት ጀመረች አሉ እዛችኛቱ ቤት እ እዛችኛቱ ቤት አሰሚነል ቤት ኦኬ እዛች ቤት እንሂድ ሊዲች ቤት ደግሞ እስኪ ዋይ ጉድ! ሳይስተካከሉ ገቡ ተጣድፈው፣ ተቻክሎ ሰዓት እንዳይሄድባቸው ለመመለስ። ይህ ሁሉ አሁን ለእኛ ተጨንቃችሁ መልስ ለመስጠት ሮጣችሁ ገባችሁ። ታራሩጠው እዮዳብ ነው የሚፈራው። እዮዳብ ከገባ አለቀልን እኮ ነው የሚሉት። ው አሳይል እኔ ያችኛዋ ቤት ልሂድ

ይህ ድናየል ይባላል። ድናየል ውስጥ ነው ፋይቭ ስቴጅ ግሪቭ ጋይዝ ድናየል ውስጥ ገብጣል። እኛ ለመሆን የሚጋጋጡ እናት ኖሩኝ። እናቴ አትለምንም ብላችሁ፣ እኔ ደግሞ አንድ ቀን እናቴ ነው አንቺ እየለመንሽ አለ አንቺ እየለመንሽ አይደለ? ልክ እንደ ጂጂኪያ እናቷ ለማኝ፣ ልጅቷ ለማኝ፣ አንቺም ደ ሴም ቲንግ ጎ እንዳላያት ማለት መብቴ ነው። እናቴ ማለት መብቴ ነው። ማንም ነበት ሞኒካ መሀረይ ሞኒካዬ የኔ ማር ከመይ ከመይ ከመይ ከመይ ሞኒ ደደብ ዝና፣ ሞኒካ ማንካ ነው ደደብ፣ ውዴ ሞኒካ እየተገበያለሽ፣ የኔ ፍቅር እንዴት እንደምወድሽ ታውቂያለሽ። ሞኒካ የኔ ማር የኔ የኔ የኔ ጣዝማ ማር የኔ ሽቅርቅር ከአፍሽ ራሱ ማር ነው የሚዘንበው። ከልጥፍ ልጥፍ ልጥፍ በተለጠፊ ቂጧ ላይ ተለጠፊ፣ ሞኒካ ላይ ተለጠፊ። አይበቃትም እኮ ሁሉ ጋር እኮ ነው የምትለጠፈው። ሊጋሙ እያልን ነው እኮ የምንሰማቸው ሞኒካ ልዩነታችሁ እንደዛ ሁ አንቺ ማር ሊዘንብ ነው አዝመ ማር ነው፣ የጎጃም ማር ነው፣ የምን ማር ነው እያለን ነው የምናይዙ። ገማሽ ማዘር ተነሽ። ቤታዮ ጊፍቱ እየወረድ ንገሯት። እዮዳብ ጊፍት በጊፍት እየሆነ ነው። እዮዳብ ጊፍት በጊፍት ቴንኪው። ማን ነው በእናታችሁ ባረኩልኝ። ሰላማዩ ን እዮዳብ ለእውነት ነው። ይኸውልሽ እውነቱ እንደዚህ ነው የምናወጣው። እዮዳብ ይችላል። እዮዳብ ይችላል። ጉጦ ይችላል። በሉ ሂዱና ጉጦ ይችላል በሉ እንደውም እኔ ነው እኔ ለመቶ አንድ ጋዛ ኢትዮጵያዊ ሆናችሁ እንኳን ቢሆንማ እህታችን ትወደደ ደስ ሲል ብላችሁ ተከባብራችሁ ያላችሁን እንትን ትሉ ነበር። ኧረ እናንተ የትኛው ኤርትራዊ ነው ወጥቶ ይህች እናቷ እንዲናት አባቷ እያለ ሳይሆር እስታ በኤርትራ ትደበቅ። አመሰግናለሁ። ተባረኪ። አሜን እና በጣም በጣም ሰላማ እናመሰግናለን። አሜን ቤቱን ቤቱን ባርኩት፣ እንዲቀጥል እውነት እንዲወጣ። አሜን፣ ተባረኪ። እግዚአብሔር ባርክሽ ቤትሽ ሙላ እንደዚህ እኛ ለእውነት ነው የምንታገለው። ማንም እንዲወድቅ አንፈልግም፣ ግን ውሸት እናስቆማለን። እግዚአብሔር ከኛ ጋር ነው። የኢትዮጵያ ሕዝብ ከኛ ጋር ነው። ታንኪዩ አሜንዬ፣ ተባረኪ። እኛ ለእውነት ነው የምንታገለው። የማንም ብሄር መሰደብ የለበትም። የማንም ሃይማኖት መሰደብ የለበትም። ቀጥሉ ጋይስ፣ ሁላችሁም ታፕ ታፕ፣ ኮፒ ሊንክ። አንድ እንዲመስለን የውሸት እንዲህ ተቆርጣ ተገልጣ እያለ ኤርትራዊ መጥቶ ሲናገረኝ ሰምታችሁ ታካላችሁ። ማንንም አታቁም። የራሴ ኢትዮጵያ የተባላችሁ ናችሁ። የሰው ልጅ እንቅልፍ እንትን ብላችሁ ጠዋትና ማታ ስትቆረጥሙ የምትሉት እኔ ኤርትራዊ እንደዚህ ቤቱን ከፍቶ ሲቆረጥመኝ አጋጥሙኝ። ማያቅ ክብር አላቸው። ምንም አድርጌላቸው አይደለም፣ ግን ዝም ብሎ ይወዱኛል። ምንም አላልኩም። አባትሽ ኤርትራዊ ስለሆነ እሷ እኮ ኤርትራዊ አይደለችም ብሎ መጥናት ይችሉሻሻል። ጭራሽ ኢትዮጵያውያንን እየሰደበች እኮ ነው። አያችሁ፣ ኢትዮጵያ ማለት እንዴት እንደምትናቁ

ሞኒካ ብትሰድባችሁ እዚህ ጋ ቁጭ ብላ ኬንትሮ ወይም ምን እያለች እያሳቀኝ ነው የምትሰድባችሁ። እናንተ እኮ የክፋታችሁ ክፋት ምድር የውሸት የውሸት። በነገራችሁ ላይ ናሁም ሰና ኤርትራዊ ነው። ቤታዩ አባቷ ኤርትራዊ ነው፣ እናቷ ኦሮሞ ናት። እዶ የሚያረኛ ከኤርትራ ጋር ምንም ችግር የለብንም። ኤርትራውያኖች ናቸው ኢትዮጵያን ሁል ጊዜ ሲከፋፍሉ በየጊዜው እየገቡ የሚከፋፍሉን። የትግራይ እናቶች ላይ የቀለደችው ቀልድ ሻዕቢያ ገብቶ የትግራይ እናቶችን ሲደፍር እሷ ስትደሰት ነበር። ተረዳችሁ? እኛ ኢትዮጵያዊ ነን፣ ባንዳ አይደለንም። እኛ ባንዳዎች አይደለንም። እኛ ኢትዮጵያዊ ነን። በኢትዮጵያዊነት ለጎረቤት ሀገር ሪስፔክት አለን፣ ክብር አለን። ነገር ግን እኛ ኢትዮጵያዊ ነን፣ በኢትዮጵያዊነት አንደራደርም። አያችሁ እንዴት እንደሚነግዱባችሁ? አያችሁ እንዴት እንደሚጫወቱባችሁ? በደንብ አዳምጡ፣ ስሟት። ከድሮም ጀምሮ ሁሌም ጥላችን ያህልን ኤርትራኖችን ታሽካብጣል። ከማሽካበት አልፎ አግብቻችኋለሁ ማሽካበት ነው የምትለው ስሙ

ኢትዮጵያዊ ንቁ። እነዚህ የተላኩ ተልዕኮ ስላላቸው ነው። አካውንቷን የምናዘጋው እናዘጋዋለን። ኢትዮጵያውያን የቤታዮን አካውንት ካላዘጋን ኢትዮጵያውያን አይደለንም። አያችሁ የምንዳደርጉት? አያችሁ፣ ጉችም ኤርትራ፣ እችም ኤርትራ። ሂደው ሂደው ኢትዮጵያን ይጠላሉ። ኤርትራውያኖች እኮ ጊፍት የሚሰጡት ለማን ነው? እየሄዱ ኢትዮጵያን ለሚጠላ ለባንዳ አዳምጡ። እናዘጋዋለን አካውንት ምን ግዴታ አለን? ሰው ስለጠላህ እና አንድ ደንቆሮ መታ ስላለች ብቻ ያለ ምንም ማስረጃ አፈንት ከፍታለ ቀይቅ። ለዚህ ነው የማወዳደርግ ስንት ወደ ኢትዮጵያ ያለ ግን እንዳንተ አይነት ቆሻሻ ቆይ የገማ ሰው ብሎ ክላርግ አሁን በዚህ ስማርት ናቸው ኦፍኮርስ። ግን ተመልከቱ፣ አንድ እቺ ኮንፊደንስ የሌላት ኢትዮጵያውያን፣ ተዋርዳችኋል። በጉቺ ተዋረዳችሁ። አሁን ኢትዮጵስ ለመሰራ ጥሩ መውጣት አለብኝ። ሞኒካ የለች ማላ ብለ እንጂ ከእሷ ጋር ጌም ይጫወት ነበረ። እኔ ነው እያለቀሱም ጌም ነው ታውቂያለሽ፣ አለ እያለቀሱም፣ ወደ ጌም ኤቭሪባዲ ታታ። አሁን ግን ኢትዮጵያውያን ይሄንን ሰምታችሁ፣ ኢትዮጵያውያን ይሄን ሰምታችሁ፣ ግን ሄዳችሁ ጊፍት ትሰጣላችሁ። ኢትዮጵያውያን ተሰብናል እኮ ቅማላም ተብለናል እኮ። ላስታውሳለሁ ኢትዮጵያ ውስጥ ላይ የኖሩ በአንድ ወቅት ላይ እንጀራ እየበሉ ቆርሰው እንኳን እነሱን አይደለም፣ ከዙምባቤ ጫካ ውስጥ ቢመጣ ራሱ ማለት ነው እቀበለዋለሁ። እኔን ከወደደ ለምን እጠላዋለሁ? ደግሞ ኮሚያስንኩኝ ማለት ነው አሁን ሰ- ፖለቲካ እኮ እሷ እኔ ላይ መስራቷ እኮ ነው። እናቷ ኦሮሞ ምናምን እንደ ብትሆነ እኮ ችግር የለብኝ እኮ እኔ ደግሜ የቆን ነግራቸው። አሁን ወደ ባርግኒንግ ገባች። ይሄ ፋይቭ ስቴጅ ኦፍ ግሪቭ ይባላል። ወደ ባርግኒንግ ቀድም ድናየው ነበረች። አሁን ደግሞ ባርግኒንግ ዋጭ። በእናንተ ቤት ወይኔ እናቷ ኦሮሞ ምናምን አሉ፣ ፖለቲካ መስራታችሁ ባርግኒንግ ይባላል። አሁን ጋይስ፣ ሲጀመር እንኳን እናቴ እንኳን ሆና ማለት ነው ይሄ ብሄር ነው ብትል አልፈልገውም ካልኩት መብታለኝ ሆነች አልሆነች እሷ ብትሆንም ነው ቁምላችሁ አልፈልገውን ቀርቱ መብታል። ማን የሚያስቆመኝ ማይክል ጃክሰን ሆነች ሆነች ያለችው ኬሱ ጉቺን ጥሯት። አሁ ጉቺ አትመጣም፣ ትፈራለች። እሷ በኋላ ታቀምሰኛለ ብላ እኔ እኔ ነኝ እኮ አመልከቱ፣ እየው። አያችኋት ጉቺ እንዴት እንደጣለቻት አያችኋት እንዴት እንደጣለቻት ጉቺ፣ ትፈራለች። አያችኋት እን አይዋደዱም ጉቺን የምንም ነገር አላስራሽን በሏት፣ ሄዱ ጉቺን እኔ አያችሁ፣ እንዴት ለምትጫዋትባት ንፍት አይደለም የሚድንቆ ነው በፒርሲንግ ነው የአፍንጫ አራ አንገቷ እና ፊቷ ግን አይገናኝም። የሚገርመው ነገር አራምሽ ሎሪ ከመቸኮር የተነሳ እስኪ ተረጋግጠሽ አጣሪ ንፍታ አፍንጫ ውስጥ አለ። ሰው ሁሉ እንዳንቺ ነው የሚመስልሽ? አንቺ ምንፍጥሽንጎስ ጉቺ ጉቺ እንደ ጉቺ እንደምትንቃት እዩ። ተመልከት ጉቺ ጉቺ ጉቺ ይላሉ እንዴት እንደምትንቃት ሰው ሁሉ ንፍታም እንዳንቺ ይመስልሻል? እንኳን ነፍቴን አይደለም፣ እኔ እዚህ ስመጣ ማለት ነው። በጎችን እዩ፣ በጎችን እዩ። ጉቺ ጉቺ ጉቺ ጉቺ ጉቺ ጉቺ ጉቺ። ኮንቱር ብላሽ፣ ኤቭሪቲንግ አደርጋለሁ የሚያስፈልገውን። እየረገጠችልሽ እኮ ነው። አራዊን በቃ ምን አይነት በኩ በቃ በግ የሚመራት በግ የሚመራት ተመልከቱ፣ ውዶቼ እግዚአብሔርን እምላችሁ አይዋደዱም፣ ይናናቃሉ። ጉቺ በቃ ውሸት ነው፣ ሲጀመር ውሸት ነው፣ ከአንገት በላይ ነበር። ጋይስ እዛ ጋ ኢትዮጵያውያኖች ውጡ፣ ውጡ። አካውንቷን እናዘጋለን ዛሬ ነው። ፍትሽን ሰራለው። የተናገረችሁን ቀድታችኋል ትፖስት አላችሁ እኔ ዛሬ አካውንቷን እናዘጋለን። እቺ ደንቆሮ ኢትዮጵያውያን የሚናገር የእኛ ጠላት ነው። የሆነ አሴጋ አካውንቱን ያዘጋንበት ኢትዮጵያውያንን በዛ ነገር ሲያዋርድ ነው። እኛ ኢትዮጵያውያን ነን። ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ካምባታ፣ ሀድያ፣ ስልጥ ያንልም ኢትዮጵያዊ የንጉሥ እዮዳ ቤት የኢትዮጵያዎች ቤት ነው። ለጎረቤት ሀገር ክብራለን። ከነኩን ግን እሳት ነን፣ ወይ እናሞቃችኋለን ወይ እናቃጥላችኋለን። እየታወቀ ነው። ጥላቻ የለብንም። ነገር ግን እነሱ በዚህ ደረጃ ውስጣዊ ባንዳ ተሸክመን ነው ባንዳዎችን ነው እየተከተላችሁ ያላችሁ። እች ልክስክስ አስራ ሰባት ጊዜ አካውንት የተዘጋባት ተሳዳቢ ጋለሞታ። በጣም ኢትዮጵያውያን ዛሬ ቅም አላምናችሁ ባህሏ ለሚቸነቀው ሸሚዝ ለሚበላሽበት እሱ ይቸነቅ፣ እኛ ምን አገባ? ምን አገባ? ልመዱ፣ ልመዱ፣ ልመዱ። እሺ፣ መጣ ሜዳ ላይ ጥሯዋት። ኘችች ደግሞ የእናንተ ፊት ላይ ሜካፕ መጥቼ ስቀባ፣ ያኔ መቆጣት ትችላለች። መብት አላችሁ፣ ፊታችሁ ነው። አመሰግናለሁ ጋይስ። ጊፍት ቤቱን ባረጉት። ሰላም፣ በጣም እናመሰግናለን። ሰላም። እኛ ታውቃላችሁ፣ እዚህ ጋ ትግል ላይ ጀምረናል። ትግል ጀምረናል። አን ስንት ነገር ነው የምትጠባው፣ ሁሉ ነገር ፌይቅ ነው፣ ፀጉር የላትም። ቤት አስከፈትኩሽ፣ እ እኔ እዮዳ አስከፈትኩሽ።

ከሳምንት በፊት ሁለቱም እሷ ቤት ተንጠልጥለው ተለጥፈው ጊፍት እየሰጡ አንበሳ እያወሩ ነበሩ። ኢትዮጵያ ሕዝብ ኖ ወይ አናሳልፍም፣ ይሄን ኖ ወይ፣ ሾርት መመሪያ አትሆንም፣ ኖ ወይ ከሳምንት በፊት እሷ ቤት ተለጥፈው ጊፍት እየሰጡ ወደ ሬሌሽን ማሜል ለማሰደብ ማሜል በላይ በሏት በሏት። ማሜል ቪዲዮ አምስት ዳቦ እኔ እኔ ስሚ አምስት

ከዛሬ ስንት ዓመት የበላችሁን እንጀራ ደልቄ ማወጣላት፣ እንኳን አይደለም አምስት አንበሳ። እኔ ክልሽ ጉቺ ሰብያል ተረዳው። ምን እንደሆነ ታውቂያለሽ? እኔ ጣኩልሽ ዝም ላይ አልኩሽ። ለምን ወጥተሽ ነች? አይደለችም። ያምጦት ቪዲዮ ስሩ። ጥዋትም አንቺና አንቺ ነሽ። እውነቱን እኔ እኮ ማታ በራሴ የተናደርኩት፣ አዳምጭን፣ ጉቺ በራሴ የተናደርኩት ምን እንደሆነ ታውቂያለሽ? ለራሴ እኔ እዚህ ቲክቶክ ላይ መጥቼ አንድ ቀን እናቴን ፈልጉ ብያለሁ። እናቴ ጠፋች ብያላክ። እናቴን አላካትን ብያላክ። እንድናቴ እንኮኔ በደንብ ነው ማካጥቁ እህት ወንድሞች አሉ። ነው ሁሉ ጊዜ በእናቴ ሳይድ ስድስት ሰባት ነበሩ። ነብሱን ይማር አንድ ወንድም ሞቷል። ስድስት ወንድምና እህቶች አሉ። ሁሉ ነው እኮ ማወራው ስለማዘሬ መልክ እኔ ከማን ደመሳሰል። ከዛ ጉጂ ስሚ፣ አታስወራትም፣ አታስወራትም። በቀደም መጣች ከተባለ ወዲህ ማለት ነው ሌላኛው ወደ ደወለችልሽ አልደወለችልሽ ማለት ይቀላል። አትቢያት ክምራት፣ ወይ ደግሞ ጠንጋሯ የሆነ ስም ስጫት። የመነባቷ ሄደን ነው ሀገራችን ልጅ ነው በዘር እንኳን ምናምን እንኳን ንገረኝ። ግን እኔ በጣም የሚገርመኝ ከሶስት ቀን በፊት ጉቺ ዛ ቤት ገብታ አከብርሻለሁ፣ በጣም ሪስፔክት አረግሻለሁ፣ አንቺ ትክክለኛ እውነት የምታወጪ ሰው አላሉም? አዎ ብለዋታል። እሱ ብቻ ሳይሆን ፓስተር ቁጭ ብለው፣ በቀደም ሳሚ የሞተው ሰውዬ ሲረገጥ ቁጭ ብላ ነበር እቺ ሴትዮ፣ እች ጉቺ ተብዬዋ ቁጭ ብላ ስታስረግጠው ነበር ሳሚ ፎቶዋን እያደረገች ረግጠዋለች እሷን አስቀምጣ እኮ አሁን እዚህ ጋይዝ፣ ኢትዮጵያውያኖች አስወር ድራማ ትወዳላችሁ፣ አውቃለሁ። እሱ ኦኬ፣ ድራማውን እንሰጣችኋለን። የሁለቱን አካውንት እናዘጋለን፣ እንደ አዲስ እናስጀምራቸዋለን። መስተካከል አለባቸው፣ እናስተካከላቸኋለን። ጸረ ኢትዮጵያዊ ናቸው፣ በኤርትራ ስም የሚደበቁ ናቸው። ታውቃላችሁ፣ እነዚህ ከኤርትራ የተላኩ ሊሆኑ ይችላሉ። ጉዳይ ወደ ጉዳይ፣ ባለ ጉዳይ እዚህ ቤት ታፕ ታፕ፣ ሁለት መቶ ሺህ አስገቡት፣ ኮፒሊንክ አድርጉ። ምንድን ነው ቤቱን ባረኩት። ቁሪ ቁሪ ጋር ተፈረካችሁ። ሪፖስት አድርጉ። ሰናማና አሜን። ጊፍተሮቻችን፣ ቴንክ ዩ ሰናማ፣ ሰናማና አሜን። እናመሰግናለን፣ መሰግናለን። ታፕ ታፕ፣ ሪፖስት፣ ኮፒሊንክ አድርጉ። የጉቺ ጸጉር እንደተጣመመ ሂዱና በኮመንት ንገሯት አጣጣሙን። ጸጉሩ ጸጉሯን ይደብራልኝ። አዎ ለቅንድቧ ደግሞ ስትቸኩል ቅንድቧንም ሳትሰራ መታ። ይኸው የቺቺኒያ ሴተኛ አዳሪ መስላለች። ኦልሬዲ ናት ግን ቅንድቧ ተበላሽቷል። ነገሩ አትሂዱና ስለ ጸጉሯ እንትን አንነካም፣ ጋይስ እኛ በነፃነት ስለምናምን የቤታ በጎች አላችሁ፣ ጻፉ። ችግር የለብንም የለብንም ችግር። አዎ ጻፉ የፈለጋችሁትን። ምክንያቱም የቤታችንነት ስሜት ከባድ ነው። እናንተ በጎች ናችሁ፣ ተልካችሁ ነው የምትመጡት። ጻፉ የፈለጋችሁትን፣ ለምን አናፍናችሁ? ለኛ ለአካውንታችንም ጥሩ ነው። ስለዚህ ስራ እየሰራችሁልን ነው። አናባራችሁም። ከዛ ውጭ ግን ኮንፊደንስ የሌላት ሴት በግ መሆናችሁን ነው የምነግራችሁ። ኮመንት ባዘር የሚያደርጋት ኮመንት የሚያስጨንቃት ሰው እንዴት ለሪካርደር መርሲ ይሰጣል? ሪካርደር ቪዲዮ ፖስት ባደረገ ቁጥር

እኛ የሚወጣ ተጽዕኖ የፈጠረችው ግን እናንተ ላይ ነው። ተጽዕኖ የፈጠረችው እናንተ ላይ ነው። በነገራችን ላይ ፓስተር አንድ ነገር ላስታውስም፣ ንግስና የሚሰጠው በንጉስ ነው። አደለ አደል? ፓስተር ንጉስ ንጉስ ነው። ለሴቷ ንግስት ብሎ ንግስናውን የሚሰጣት ንጉስ ከሌለ ግን ንግስት የለችም። እ ነው ይ እኛ ቤት ነው። ንገሯቸው አንበሳ ለንጉሥ እዮዳብ ወርዶለት አልበሉ ማነው በጌታ በኢየሱስም ወዳጅ በዛ ቤት ነው። ሰና ቤት ነው። ወደ እነሱ ሄዷል። ወደ እነሱ ሄደው በዚህ ዘሎ ቤታዮ ቤት ነው የገባው እኛ ቤት ነው ፓስተር፣ እኛ ቤት ነው። ድምፁ አላረጀም፣ እንደ ድሮ ነው ድምፁ። ሰላማን ጋይ ሶፕ ዋን ያለችው ሰላማን ፎሎ አድርጓት ን ሰላም አየ ሰላም አሜን እና ሰላም ሞሬት ትፈልጋለሽ? ምንድነው አካውንት ትፈልጋለሽ? ምን ይሰጥሽ? ሰላም አላት። ምን ይሰጥሽ? አያቸው እውነት ተናጋሪ እኛ አሉ ሴቶች ናቸው እናቶች